መጽሐፍ ቅዱስ ውስጥ ለምሳሌ አብና ወልድ መንፈስ ቅዱስ የሚባል ነገር አለ። እኔ ስለ ሥላሴ አያገባኝም። ሥላሴ የሚለውን ሰው ነው የፈጠረው። አዎ ሰው ነው የፈጠረው፣ በቀሊተው ይችላል። እኔ የተማርኩት ባይዞ ኢየሱስ አምላክ ነው አብም ወልድም ኢየሱስ ነው ብዬ የተማርኩት ግን፣ ማን ያስተማር እንደሱ? እኔ ያደግኩበት ትምህርት ቸርች ነው። ምንድን ነው ቸርች? ፕሮቴስታንት እኮ። የትኛው ፕሮቴስታንት? በርከት ያሉ ስለሆነ የትኛው ጋር መከነሱስ መካነ ኢየሱስ ኦኬ። መካነ ኢየሱስ ስታስተምርቅ ኢየሱስ አብም ወልድም ብላን ያስተማረችግ ማለት እንደዚህ ያስተምራሉ። አንድ አምላክ በሶስት መለኮት ኳለ አይሰማት እኮ አይ ኢየሱስ አበም ወልድም ነው ይላሉ። ምስል አለም ነው። ይሄኛውንም ብዙዎቹ እኮ መጋቢዎቹ ሥላሴን ትምህርት ስለማያውቁ ስለሚያስቸግራቸው ለመረዳት አስተምራት ሊሆን ይችላል። እና እስኪ ይንገረን እስኪ ቀጥላ እናገኛለን። ባንተ ትምህርት መሰረት መልካችን ስልስ ስለ ስንት መልክ ነው የሚያወራው? ሶስት ምሳሌያችን ስልስ ሶስት፣ እንፍጠር ስልስ ሶስት፣ ስራዎችን አሳያለሁ። አመሰግናለሁ። አቃውን። ስለዚህ ዝም ብለህ ሶስት መልክ ሶስት ምሳሌ በአንተ ትምህርት መሰረት መልካችን ስልስ ስለ ስንት መልክ ነው የሚያወራው? ሶስት ምሳሌያችን ስልስ ሶስት ሶስት እንፍጠር ስልስ ሶስት ስራዎችን አሳያለሁ እኮ አልኩ። አመሰግናለሁ። አቃው ስለዚህ፣ ሶስት መልክ፣ ሶስት ምሳሌ። ስለዚህ አንድ ፈጣሪ በሶስት አካላት እንፍጠር ስል ስንት ፈጣሪ ያሳያል? እንፍጠር ማለት። እሺ፣ በሰውኛ ቋንቋ ልንገርህ፣ በሰውኛ በእኔ ቋንቋ ጥያቄ ልጠይቅህና፣ አንድ ጥያቄ፣ ከዛው እኔ ማብራሪያ ሰጣለሁ። ሰው የተፈጠረው በስንተኛው ቀን? አትጠይቀኝ። ዘፍጥረት አንዳ ስድስትም እንፈታልኝ በአንተ ትምህርት መሰረት ነው። ለምን ዘፍጥረት አንድ ዘፍጥረት አንድ ሀያ ስድስትን የምትፈታው ምዕራፍ አንድ ላይ ብቻ አይደለም፣ ምዕራፍ ሁለት ላይ ያለውን ጭምር ነው የምትፈታው። ለምን መሰለ እንደዚህ እምልህ እግዚአብሔር ይወል ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው እራሱ ነው፣ እኔ አይደለሁም ያልኩት። ስለዚህ የተፈጠሩ ሶስት ነገሮችን አያለው ነው በምን ላይ ብት ላይ በሰው ላይ በሰማይና በምድር ላይ አንድ ፍጥረ አንድ ቅድም ነገር ያለው አንድን ነው የማየው፣ በአንድ አካል ውስጥ ያሉት ሶስቱን ነው የማየው። ቶሱ ይቅርና እዚህ ላይ ግን እንፍጠር የሚለው ሶስት ስራዎችን አሳያለሁ። እግዚአብሔር በስራ የተገለጠ አምላክ አይደለም። በሰው ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር በሚለው ውስጥ ሶስት የእግዚአብሔርን ስራዎች አሳያለሁ። አንድ ጥያቄ ልጠይቀ ሰው የተባለው የተፈጠረው መቼ ነው? ይህን ጥያቄ ለአንተ ካልመለስከው፣ ካልመለስከው ስለምታውቀው ነው። ካልመለስከው አልመልስልን አልመልስ እድሜ ልክ ጥያቄ ሆነብህ። እኔ በእውነት ለምን ተፈጠረው ማለት እኮ እኔ እኮ ግራ ይገባኝ መሰለኝ። ማን ይቆያ እንዴ ምን አንዲ ገባ አልፈልግም እኮ። አንተ ቆይ፣ እንደ ወንድም ቆይ። አሁን ሳሚ የራሱን አስረድቷል። አንተ ጊዜ ወስደ የራስህን የሰላሴ ትምህርት አስረዳ። እሱን ላይ መለሰው ግራ ራስን ይችላል። አንድ ጥያቄ አለ። በቃ እኔ ምን ልለው የነበረው ይሄንን ነው። እሱ ደግሞ የራሱን አረዳድ ይገረን ከዛ እንይዘው ይዘው ይላል። ካልበዛ ጭቅጭቅ ነው የሚሆነው። ሳሚን ትቼ አንተን ልጠይቀህ፣ ሰው የተፈጠረው አስረዳ ወይም ማን አንተ የሰው ትምህርት ሰምተህ እኮ አይደለም ኮርጀህ እኮ አይደለም ጥያቄ የምጠይቅ ፣ መጀመሪያ ትምህርት ካለህ የራስን ትምህርት አስቀምጥ። ከዛ የመጠየቅም የመጠየቅም መብትና ግዴታ አለ። ያ መብትህም ግዴታም ይከበራል። ስለዚህ መጀመሪያውም ተደርጋለህ፣ የአንተን የሥላሴ ትምህርት አስረዳው። ከዛ ስጨርስ የራስን ላይ አተኩረ ስጨርስ፣ ከዛ ጥያቄም ትጠይቃለህ ትጠየቃለህም። ምንም ችግር የለም። በዛ መንገድ ሄዱ። አሁን የራስን ትምህርት አስረዳ። ማነህ? ወገናችን ቀጥል በል። እንፍጠር ያለው ከዘፍጥረት ሳልወጣ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው ራሱ እግዚአብሔር ነው እንጂ ሌላ ማንም አይደለም። ከዚህ ተነስተን ሰውን እግዚአብሔር በስንተኛው ቀን ፈጠረው ካልን በስድስተኛው ቀን ነው የፈጠረው። ግልጽ ነው በስድስተኛው ቀን እንደፈጠረ ከዛ በኋላ እንደዚህ ብሎ ይባርካል ምዕራፍ ሁለት ላይ እንደዚህ ብሎ ይጀምራል ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ ይልና ገለጥ ብለን ስናየው ደግሞ የሁለተኛውን አካል ስራ እናያለን ምን ብሎ ይናገራል ወረድ ብለህ የመጀመሪያውን ሰው በእግዚአብሔር መልክ ፈጠረው ወንድና ሴት አደረጋቸው ብዙ ተባዙም አላቸው ብሎ ባረካቸው ብሎ ይናገራል ሰውን በእግዚአብሔር መልክ ፈጠረው ብሎ ማለት ነው መጀመሪያ ላይ ምዕራፍ አንድ ላይ ቁጥር 26 ጀምሮ ያለው ማለት ነው እንደዚህ ይላል እግዚአብሔርም ሰውን በመልኩ ፈጠረ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው እግዚአብሔርም ባረካቸው እንዲህም አላቸው እነኚህ በስድስተኛው ቀን የፈጠራቸውን ብዙ ተባዙ ምድርን ሙሏት ብዛቱ አላቸው ማንን ሰውን ወረድ ብለን ደግሞ ሁለተኛውን አፈጣጠር እናያለን በመልካችን እንደ ምሳሌያችን እንፍጠር የሚለውን ስራ የምናየው ደግሞ ሁለተኛውን ምዕራፍ ሁለት ላይ ነው እንደዚህ ብሎ ይናገራል። እግዚአብሔር ሰማይና ምድርን ባደረቀ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው ይላል። ከስራ ሁሉ አረፈ ካለ በኋላ ማለት ነው እግዚአብሔር አምላክም ይላል እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። ይህ በፊት ያልነበረ አዲስ የመጣ ፍጥረት ነው። በዘፍጥረት ምዕራፍ አንድ ላይ የፈጠረውን ሰው እዚህ ጋር ደግሞ አካል ሲያለብሰው የሁለተኛውን አካል ስራ እናያለን። ቆይ ቆይ ቆይ ቆይ ቆይ አንዴ ምንድን ነው የምናገረው ሰውዬው እኔ እኮ ይነገር ስላላችሁ ነው ዝም እያልኩ ነበር ይመጣል ብዬ የተጠየቀው እኮ ስለ ሰው አፈጣጠር እኮ አይደለም እንዴት ሰው አፈጣጠር ውስጥ እግዚአብሔር እንደምናየው አንድ አምላክ ትንፋስ ፈጠረኝ ብሎ እኮ ይናገራል አይደል እንዴ ቆይ እንጂ ስለ ሰው አፈጣጠር እኮ ጥያቄው እኮ ጥያቄው አንድ አምላክ እንዴት ሦስት አካል እንደሆነ አስረዳን የተባልከው እዛ ቦታ ላይ ሄደህ አንድ ሀያ ስድስት ገብተህ አንድ አምላክ አንድ ሶስት አካል በሆኑ አስረዳ ነው እንጂ ሰው ተፈጠረ ምናምን እኮ በቃ ሥላሴ ትምህርት የለህም ማለት ነው፣ የሸሸነው ማለት ነው። ስለዚህ አሁን አርፈህ አንድ አምላክ ሶስት አካል፣ በተለይ ሶስት አካል ሆኖ አንድ አምላክ ስለሚያስማማችሁ ሶስት አካል እንደሚያሳይ አሳየኸው ነው። ፖይንቱ እሱ ነው። እንፍጠር ያለው አካል በሶስት አካል ሲፈጥር ታያለህ። ሶስት ፍጥረቶችን ሲሰራ ታያለህ። ሀሳቤ ገብቶሃል እንፍጠር ያለው ስንት አካል ነው እንፍጠር አለ እኮ እግዚአብሔር እኮ ማን ነው እሱ የተናገረው ሶስቱም አካላቶች ሶስት ነገር ሲሰሩ እናያለን እኮ ማን ነው እንፍጠር ያለው ነው መልክ መቼ የምትመጣ ይመስለኝ አይቲንክ የትምህርት እጥረት ይመስለኛል ለነገሩ ለእናንተ ጥያቄ እንድትረዳም አልጠብቅብህም ገና ዘፍጥረት ላይ ናችሁ ዘፍጥረትን መልሱት አሁን ቤተሰብ እየረበች ስለሆነ ይቅርብኝ ልትረዱኝም ቤተሰብ የረበሽ ስለሆነ ሳይሆን ስለ ሰው አፈጣጠር ስታወራ ቤተሰብ አትረብሽም። ስለ ሥላሴ በስንተኛው ስለ ሥላሴ ትምህርት የምታውቀው ነገር የለህም። የመጣው ምንድን ነው ሳሚ? ይገባችሁ፣ ይገባችሁ እግዚአብሔር ይርዳችሁ። ምንም የትኛውን ትምህርት ገልጠ ነው አሁን ልጅ የምትመልሰው ስቶ እንኳን ቢሆን ምን ትምህርት አለህ እና ነው ችግራቸው? ምን ሆነ መሰለ መቃወም ብቻ። አሁን ችግራቸው ምንድን ነው? መቃወም ብቻ። ስለዚህ አንዳንድ የትምህርታችሁን ሳታቆ አትምጡ። እኔ ግልጽም ብናገር ከናንተ ጋ እየተወያየን የናንተን ትምህርት ከናንተ የበለጠ እናውቃለን ባና ምንም እንኳን ከናንተ ጋር እየተወያየን የናንተን ትምህርት ከናንተ በላይ እናውቃለን። ግን አንዳንዴ የራሳችሁን ትምህርት እንኳን አውቃችሁ ነው የሰውን ከመተቸ በፊት የራሳችሁን እወቁ። ከዛ በኋላ ነው ሰውን ጀጅ ለማድረግ የምመቸው። አሁን እኔ ሥላሴ በእርግጠኝነት እነዚህ ሶስቱ መካላት አምላክ አምላክ ተብሎ ይጠራሉ ብዬ ስል ከምን አንጻር ማሳየት ይችላሉ? አይ በሥላሴ ትምህርት ትክክል አይደለም ካልኩ በምን አንጻር መጽሐፍ ቅዱስ ላይ ማሳየት ይችላሉ? ትክክል አይደለም ካልኩ ምክንያቱም የምታምኑትን ስለማውቀው፣ ስለዚህ ከዛን ጋር ብትረዱ ይሻላሉ ብዬ አስባለሁ። እኔ ብዙ ጥያቄ አይመቸኝም። ጥያቄ ነው እንጠይቃችሁ፣ ክርክር አይደለም፤ መከራከርም አልፈልግም። ለመማር ነበር የገባሁትም ያው ከገባው አይቀር ሊጠይቃችሁ ብዬ ነው አንዳንድ ይቻላል አንድ ሰው ኢየሱስ ወልድ ብቻ ነው ብለህ የምታምነው እሺ ኢየሱስ ወልድ ነው ብዬ ነው ማምነ ኢየሱስ ወልድ ነው ማለት ሰው ብቻ ነው እያልከኝ ነው አይደለም ፍጹም ሰው ፍጹም አምላክ እሱ ጥቅስ አለ ፍጹም ሰው ፍጹም አምላክ የሚል ጥቅስ የለም። ስለሌላ አልጠይቀለም። ሥጋ ስለለበሰ ያው ሰውን ምሳሌ ሆኖ መጥቷል። ለዛ የሰው ልጅ ብሎ መጽሐፍ ቅዱስ ደግሞ ይላል አይደለ? ስለዚህ አምላክ ነው ደግሞ እኔ የተማርኩት ባይዞ ኢየሱስ አምላክ ነው አብም ወልድም ኢየሱስ ነው ብዬ የተማርኩት ግን ማን ያስተማር? እንደሱ እኔ ያደኩበት ትምህርት ቸርች ነው። ምን ድን ነው ቸርች፣ ፕሮቴስታንት ኮ የትኛው ፕሮቴስታንት? በርከት ያሉ ስለሆነ የትኛው ጋር? ማክ መካነ ኢየሱስ መካነ ኢየሱስ ኦኬ። መካነ ኢየሱስ ስታስተምር ኢየሱስ አብም ወልድም ብላን ያስተማረች? አው አንድ አምላክ በሶስት መለኮት ተገለጠ ይላል እንጂ ኢየሱስ አብ ነው። ያ ትልቅ ነው ትንሽ ነው የሚባል ነገር የለም። ይሄ መንፈስም ሌላ ነው። ይሄ ነገር እንዴት እናርገው ማለት እንደዚህ ያስተምራሉ። አንድ አምላክ በሶስት መለኮት እኮ አለ። አይ ሰማት እኮ አይ ኢየሱስ አብም ነው ወልድም ነው ይላሉ። ምስል አለም ነው ይሄኛውንም። ብዙዎቹ እኮ መጋቢዎቹ ሥላሴን ትምህርት ስለማያውቁ ስለሚያስቸግራቸውን ለመረዳት አስተምራት ሊሆን ይችላል። እና እስኪ ንገረን እስኪ ስቲተን ቀጥላ እናገ አንድ አምላክ በሶስት ተገለጠ ይላል። ለምሳሌ ቀላል ነው። ይሄን ቦታ ታውቃላችሁ ሁላችሁም። ኢየሱስ ክርስቶስ በዘፍት በዮሐንስ አንድ ላይ ራሱ ሲጠመቅ እናያለን። ከሰማይ ድምፅ ሲመጣ እናያለን። ከዛም ደግሞ መንፈስ ሲወድበትም እናያለን። ይሄ አንድ አምላክ ነው። አንድ አምላክ በሶስት መንፈስ፣ በሶስት መልኮት ተገለጠ እንጂ ኢየሱስ ክርስቶስ ለብቻው አንድ ትልቅ እግዚአብሔር ኖሮ ደግሞ ኢየሱስ ትንሽ አምላክ ሆኖ መንፈስ ቅዱስ ደግሞ ሌላ ነው፣ እንደዛ አይነት ትምህርት የለም። እኔ የተማርኩት እንደዛ አይደለም። ኢየሱስ አብ ነው፣ አዎ አብ ነው፣ ወልድም ነው፣ አዎ ወልድ ነው፣ መንፈስ ቅዱስ ነው፣ አዎ እስትንፋሱ ነው ይባል፣ እንደዛ ነው የተማርኩት። ስለዚህ እኔ ጥያቄ ምትንምለው መጽሐፍ ቅዱስ ውስጥ ለምሳሌ አብና ወልድ መንፈስ ቅዱስ የሚባል ነገር አለ። እኔ ስለ ሥላሴ አያገባኝ ሥላሴ የሚለውን ሰው ነው የፈጠረው። አዎ ሰው ነው የፈጠረው፣ በቀልተወው ይችላሉ ሊቀርም ይችል ነገር ነው። እኔ ጥያቄ የምንጠይቃችሁ ነገር ኢየሱስ አብ ወልድ መንፈስ ቅዱስ ማለትና ኢየሱስ ማለት ልዩነት አለ ወይ? እኔ በተማርኩት አንድ ነው አንድ ብዬ ነው የተማርኩት እንዴት ካላችሁኝ አብ ወልድ መንፈስ ቅዱስ አንድ አምላክ ስም ነው የሚለው ያ ስም ደግሞ ኢየሱስ ክርስቶስ ነው እንደዛ ብለን የተማር ነው እና ስለዚህ ልዩነት አለው ወይ ምንድነው ጣዖት ሊያደርግ የሚችለው አብና ወልድ መንፈስ ቅዱስ ሲባል ጣዖት ሊሆን የሚችለው እንደዛ ትላላችሁ ብዙ ጊዜ ስለሚሰማ ኢየሱስ አብም ነው ወልድም ነው መንፈስ ቅዱስ ነው ብሏል አሜን ታዲያ ስላሴ የሚባለውን ነገር ወደዛ ትቼ ችግር የለብኝም ብሏል ከዚህ በ ልምል በለው ሜሴንጀር ጎበዝ በርታ አለ ማለት ልክ ነው። ከናን ይህንን የተናገረው አንድ ሰው አንድ ሰው የተናገረው። አሁን ጥያቄው እንደዛ ነው። እኔ የተማርኩት እንደዛ ነው ግን እኔ አሁን ሊጠይቃቸው የሚችለው እኔ ሲጠመቅ አሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አይደለ እኔ ሲጠመቅ እኔ ምን እኛ ስትጠመቅ አልነበርንም። እንዴት ነው ያጠመቁት? እኔ እንደዛ ነው የተጠመኩትኝ እናንተ ደግሞ በኢየሱስ ስም ነው። እና በአብ ወልድ መንፈስ ቅዱስ አንድ አምላክ ስም መጠመቅ እና በኢየሱስ ስም መጠመቅ ልዩነቱ ምንድን ነው ነው? እኔ ለእኔ ልዩነቱ ስለማይታየኝ ይህን እንድታስረዱኝ ጥያቄ ልጠይቃችሁ ነው የገባሁት። ያቸዋለሁ ልክ አሁን መሰለቅ አብ ወልድ መንፈስ ቅዱስ ስም ኢየሱስ ነው አልካለ ስም ያስፈልገዋል የአብ የወልድ እና የመንፈስ ቅዱስ ስም የአብ የወልድ መንፈስ ቅዱስ ስም ማን ነው አንተ የምታውቀው እስኪ ንገረኝ ኢየሱስ ነው ታዲያ በቃ መጠመቅ ያለብህ በዛማ